ስትወጣ ግንባሬ መሳም አለብህ። ስትገባም ግዴታ ነው። ስትገባም ግንባሬን መሳም አለብህ ግዴታ ነው። እንዴት ነበር አዳር? ተመቸሽ ቤቱ ምናም? ተወይም በእናት ተመቸሽ? ገነት ነው የገባሁት። ለማንኛውም ስመጣ ዝም ብዬ ማለት ነው በቃ ብሩኬ፣ ሽማግሌ ላክ። ይኸው ሀይሚ ትዳርን እንዲናፍቅ እያደረገችው ነው ማለት ነው። እና ወይኔ፣ ኧረ ምን ልንበር ያል በቃ ገጠር ግባ ብሏል ዘፋኙ ማለት። ወይኔ ያ ዘሪማ ያበደኑ ያበደኑ ያበደኑ ረ አደለም፣ ብሩኬ እኔ ራሱ ቢሆንልኝ ዛሬ ሸከፌ ቀይን በገማ ራሱ ደስ ነበረ የሚለኝ ማለት ነው እና ስማም፣ አረ ሀይሚ ስቼበት አያያስ ሴት ወይዘሩ ሁለት አይነቷን ወጣን ስርታ እርግታ ቤቷን ሮማንቲክ ቡና ከዛ ደግሞ ዲዘርት ፍሩት ፎቅ ላይ ሴቶች ስ ተማሩ ከንደሷ ይ ይ ሌላ ሰው አት አስገባ ቡጥቡጥ የለ። ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ እንዴት አባታቸው ነው የምታምሩት? እንዴት አባታቸው ነው የምታምሩት? በቃ ትክክለኛ እየውነት በዚህ እድሜዋ ይሄን ራሱን ማሰብ ማለት እቺ ቺ ቺ እናቷ ወደ ውስጥ በስለ ወጣች ናት እቺ ቅመም የሆነች ልጅ ማለት ነው። በቃ ብሩኬ ቶሎ ሽማግሌ ላክ፣ ሳትቀደም ዳርዳርዳርዳር እያለ ከአንድ ላይ ተጠቃላችኋል። አሁን ደግሞ የቀረው ሽማግሌ መላክ ነው ማለት ነው እና ቤተሰብ፣ ሰላም ሰላም፣ ውድ እየማርታ ኢትዮ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ማድረጋችሁን እንዳትረሱ እላለሁ እና። በሀይሚና በብሩክ ስም ሰብስ ላይክ ሰብስክራይ አሉኝ ወዳቸው ማለት ነው። እና ዛሬ ይሄ የጀርባ ፎቶ እንደዚህ ጎንበስ ብለው ማለት ነው። ግን ተሳስሟል። እርግጠኛማ! ዛሬ ተሳስሟል። ያው ነውር ነው። ለምን ከአስራ ስምንት አመት በታች ያሉን ሰዎች ስለሚያዩ ቪዲዮቸውን። ለዛ ሀይሚና ብሩክ ለዛ ተደብቆ እና ግን እሱ አደለም በመጀመሪያ ብዙ ጊዜ በቃ ሀይሚ ከእናቷ ከቤተሰቦቿ በጣም ብዙ ነገሮችን ቀስማ የመጣችው የመጣች ማለት ነው። አንድ በቃ ወንድ ልጅ በቃ አንድ ላይ ሲኖር ትዳር ብሎ ሲመሰርት ግዴታ የሴት ልጅ እንትን አላት ሀሳብ አላት እና በቃ አንደኛ ራሱ ቡና አፍልታ ሁለትንም በማጣቀው ሰፈር ውስጥ በማተንትን ባመተሉ ነገር ውስጥ ገና አዲስ ቤት የገቡት ትናንት የገቡት እዛ ቤት እኔ ትነ ትናንት ቪዲዮ አልሰራውም፣ ግን እዛ ቤት ትናንት ገብተው ነው። ዛሬ ሊዞር ዞር ዞር ብላ ለብሩክ ብላ ነው ደስተኛን ለማድረግ ሁለት አይነት ወጥ ሰርታ እንትን ያለችው ማለት ነው። እና በጣም ደስ ይላል የእውነት ለመናገር ማለት ነው። እንዴት እንደሆነ ታውቃላችሁ። ደስ የሚልበት ምክንያት በቃ በዚህ አሁን ለምዛኔ ጀስት እነሱ ለመኖሩ እና ውጭ ንብላም ነው ማለት ትችላች። ግን ጀስት ይሄን ነገር ማሳው ሁለት ደግሞ በቃ ካሜዲያ እኮ በቃ ውጭ መብላት የለም ብሩኬ። ምን ትገረጣላ የአምርባል አሁን በዚህና በዚህ ጉንጭህን ነው የሚንጠለጠለው። በቃ አንተ ብቻ የቤቱን አስቤዛ ብሯን ፈጨጭ እያረ ትዘጣለክ። በአይነት በደማቅ ነው የሚሰራልህ ማለት ነው እና በጣም ደስ ይላል ማለት ነው በጣም በጣም አሪፍ የሆነት በጣም እና እሱ ራሱ በቃ ኤክሳይትድ የሆነው በቃ በጣም ነው ደስ የሚለው። በስማሙነት ፍቅራችሁ ከዚህ በላይ ብስት በር የሆነ ሰው አያችሁ ማለት ነው እና በጣም ነው በጣም ነው በጣም ደስ ይላል በአስተዋይነቷ ማለት ነው እና በቃ ለምን ነገን እንዲጓጓ የበለጠ ከእሷ ጋር እንዲኖር የብጥ ያልኖረውን ነገር አሁን ለምሳሌ ከዚህ በፊት ተከራይቶ ነው አንድ አመት ሙሉ የኖሩት ለብቻቸው ማለት ነው እና እንዲጓጓ ወይኔ በቃ እንዲቆጭ ነው ያደረገችው። የእውነት ለመናገር ማለት ለምን ነው ተቃላችሁ እስካሁን በኑርኩ ኑር ብቸኝነት ልብስ ማጠቡ፣ እየመጣሁ እራት መስራቱ ምናምን በቃ ያያ ነገር ነው እና በጣም ከባድ ነው እና በጣም ደስ ይል ነበረ ማለት ነው እና ከዛ በኋላ ያለውን ከፎቅ ራሱ ላይ ወስደው በጣም ደስ የሚል ሰርፕራይዝ ነው ያደረገችው ማለት ነው እና በጣም ብዙ ብዙ ወሳኝ ወሳኝ ጥያቄዎች ነው የጠየቀችው እውነት ለመናገር ማለት ነው ወሳኝ ወሳኝ ከእሷ ማይጠበቅ ጥያቄ ለምን እንደዚህ አይነት ነገር ልታስብ ቻልክ? እንዴት አንድ ላይ ልጠቀልለል ቻልክ? በቃ ጀስት ገባችሁ አደለ? አሁን ለምሳሌ የሆነ ሰው አንድ ወንድ ልጅ እውነቷን ያለችው ለብቻ ሲኖር እና አንድ ላይ ሰው ሲኖር አንድ አይደለም። በጣም ሀሳብ ብዙ ነገሮችን የሚጠይቅ በጣም ማሰብ እና ማቀድ የሚፈልግ ነገር ነው፣ እና አንዳንተ እንዴት ይሄ ልታስብ ቻልካለች በጣም ኢማጂን ጥሩ ጥያቄ ነው የጠየቀችው ማለት ነው እና ከዚህም በፊት ደግሞ ታውቃላችሁ ሀይሚና ብሩክ አንድ ላይ መኖር ጀምሮ ነበር። አንድ ላይ ማለት ሲሆን የሆነ ተላምዶ ነበረ። በጣም አንድ ቤት ውስጥ አንድ ላይ መኖር ነበረ። ከዛ አንደኛ ባለፈው ወደ ቤት ሲሄድ የእሷ ድብር በጣም እንደ ደበራት ፊቷ ላይ ጥሩ ስሜት እንዳይሄድ በጣም እንደ ከፋ ሲያይ፣ በቃ አንድ ላይ ብንኖር ብሎ እንትን አለ ማለት ነው። አሰበ ማለት ነው። እና ያው እሷም ደግሞ ደስ ብሏታል። በጣም ደስ ያላት ማለት ነው። ለምን በቃ ባለፈው አንድ ላይ ስለለመዱ ምናምን በጣም ይደብራት ነበር ማለት ነው። ያ ያ ነገር እንትንታ ብሎ ብዬ ነው ምናምን አለና በቃ አሁን ደግሞ እነዚያ አራት ልጆች ይመጣሉ። ዋ በቃ ኦ ማይ ጋድ በቃ በጣም ደስ የሚል ነገር ነው። ብቻ የእውነት የዓለም ያድርግላችሁ። ቤታችሁ አዲስ ነው ልጅ የሚወለድበት የሚቦርቅበት። እነ እሙሽም ብላለች፣ ቤተሰቦቻችንም እናመጣለን ይህ እናትም አባቴንም እናመጣለን እንመረቃለን ብላለች ማለት ነው። እና በጣም በጣም ደስ ደስ የሚል ነገር ነው። እና ያው በጣም በጣም በጣም ሮማንቲክ የሆነ በጣም ደስ የሚል ነገር በቃስ፣ በቃ በጣም እንጃ ምን ብዬ እንደምነግራቸው አላቅም። አንዳንድ ጊዜ እግዚአብሔር በጣም ለሁሉ ነገር መልካም ነው። መታገስ ዋጋ አለውና በብዙ ውጣ ውረዶች ውስጥ አልፈው እዚህ ላይ ነው የደረሱት። ሀይሚና ብሩክ ታቃላችሁ። በመውደቅ ውስጥ በመነሳቱ ብዙ ሰዎች ህይወታችሁን ሊመሰቃቅሉ ምናምን ብለው ነበር። እነሱ ግን ዛሬ ያሉ ጭራሽ ብለው አንድ ቤት ውስጥ ሆኗል። ሁለተኛ ደግሞ ስለ አለባበሷ ስናወራ በጣም ነው የሚያምርባት። ኩል የሆነ አለባበስ ማለት ነው ና ባይዘዌ ረጅም ቀሚስ ሀይሚ በጣም ነው የሚያምርባት የእውነት ለመናገር ማለት ነው። ከዚህም በፊት ትዝ ካላችሁ ብሩኬ የገዛላት ቀሚስ ታስታውሳላችሁ። በጣም ነበር የሚያምርባት ማለት ነው። እሱን ቀሚስ አንድ ቀን ብቻ ነው የለበሰችው። ከዛ ውጭ ለብሰው አታቅም ማለት ነውና፣ በቃ አሁን ብሩኬም አሁን ይቀር ምጣድ ገዛልሽ አለ ብሏታል። በቃ በቃ ምጣድ ገዝተው እዛውን የምንጋግረው ብሏ፣ ከአሁን ሄደ መግዛት የለም እንጀራ። ከአሁን ደ ውጭ እንጀራ አልበላም። በቃ ባይዘው እኮ በቃ ወንድ ልጅ አሁን ብዙ ጊዜ ካወቃችሁ የቤት ምግብ ምናምን ከለመደ ምናምን በኋላ ማለት ነው፣ ውጭ ምናምን መብላት በጣም ነው የሚደብረው፣ በጣም ነው የሚያስጠላው። በቃ ማን እንደ ቤት ማለት ነው። እና ቢመቻችላት፣ በጣም በጣም አካባቢውን በደንብ ገቢያው ሁኔታ ወጣ ምናምን ብትገዛ አምስት ስድስት አይነት ወጥ ልትሰርታ ልጠብቀው ነበረ ማለት ነው። እና ወይ እቺ ልጅ አሁን ችን ችን ማለት ነው። ያው የሰው ልጅ በደንብ አይቶ አጥንቶ ነውና አሁን ብሩክ ምንም አይነት ነገር ቢፈጠር ትዕግስት አርኩታ ለምን ከራሱ ጋር አስቦ አንድ ላይ መኖር የጀመሩት ማለት ነው። ሁለተኛ ደግሞ እንትኑ ሲወድቅ ደግሞ ይጣላሉ ብዬ ፈርቼ ነበረ። ታቃላችሁ የሚና ብሩክ ጸባ አፍንጫቸው ላይ ነው ማለት ነው። ኤርፎኑ ሲወድቅባቸው ደግሞ የኤርፎን ምቀኝነት አዚ ጋ አንገቱ ላይ አንገቱ ላይ ተደርጉ ሲሆን አልጣበቃለ ማግኔቱ ማለት ነው። ከዛ ወደቀ ተመልሶ፣ ሁለተኛ ወደቀ ሚኮ በላሻል ምነብሰር እንዴ ኧረ እሱ የወርቅ እኮ ይበላሻል ምናምን ሲል፣ ኧረ አይበላሽም ኦፍ ምናምን አለ። ከዛ ግን በቃ እሱ ያው ልጅ እራሱ አሁን ላይ በጣም ፀባይዋ ተሻሽሏል። የሆነ አውቃ ነገር ምናምን ካልፈለገች በስተቀር ሀይሜ በጣም ነገሮችን ኮንትሮል ማድረግ ምና። ከዛ ወዲያው መጣ ኤርፉ እንትን አደረገችለት ማይኩን፣ ጃኬቱን፣ እንትን ሹራ ምን ጥርቅርቅርቅ ምናምን አደረገችለት። ወዲያው አረጋጋችሁ፣ ሌላ ዓለም ውስጥ ከተተችሁ ማለት ነው። እና እኔ ምን ብዬ ልንገራችሁ እሱማ ወልድ ማለት ነው እና በጣም በጣም በጣም በጣም በጣም በጣም የዛሬ በጣም እውነት ለመናገር በጣም ደስ ያለኝ በጣም የሆነ ጉጉት ታደርጋላችሁ ሰው ትዳርን